አሰላሙአሌኩም ወረህመቱላይ የ በረካቱ ውደቻናሌ ቤተሰቦች እንዴት ናችሁ? ዳ ናችው ከኔጋ ሁል ሰላም አልሐምዱላ ሁላችሁም ሰላም ሰላም ብያቸአለው እ ማተናል ማተናል ቤተሰብ አዲሶቹ ደግሞ ስብስክራይብ እያደረጋቸው ነባሮቹ ላይክ ሽር እያደረጋቸው ቪዲዮን ከመጨረሻ ድረስ ተከታተሉኝ ማለት ነው። ዛሬ ደግሞ እንደተለመደ ው ሩቲና አብሽነ የመጣውት ሩታና አብርሽ እንዳያችሁት እንደምታውቁት በአናት ዱባይ ደስ በሚል የፍቅር ጊዜ ደስ የሚለው የፍቅር ጊዜያቸውን በሰላም ጨርሶ ጉዞ ወደ ኢማማ ኢትዮጵያ አድርጓሉ ማለት ነው። እና ያው ዱባይ የነበራቸው ቆይታ በጣም ደስ የሚል በተከተማ በቃ አለለም ከአድናቂዎቻቸው ከተመልከቶቻቸው ከወዳጅ ከዘመዶቻቸው ከሁሉም ደስ የሚል የፍቅር ጊዜ አሳልፎ ሰርጋቸውም ደግሞ ካሰቡት በላይ ደመቅና ሸብረቅ ብሎ አሳልፎ ነበሩ። እሱንም ደግሞ እኛ የዱባይ እንቆቹ ማለት ነው ሰው አክባሪ እንግዳ ተቀባይ የሆነን ልጆች ሰርጋቸው እነሱ አስቦ ከመጡት በላይ ደመቅመቅ አድርገን ደስ በሚል ሁኔታ አሳልፎ እንዲሁም ዱባይ ረዘም አድርጎ ቀኑ ወስዶ ቆይቶ ተዝናንቶ በጣም ደስ በሚል ሁኔታ እዚህ እንደቆዩ አንጠረጠርም። ማለትም እኛ አናስደብርም፣ እና መቼም አልደብሯቸው አያውቅም። በጣም ደስ እያላቸው በፍቅር ነው ዱባይን እየተለዩት ማለት ነው። እና አሁን ደግሞ ኢትዮጵያ ገብተዋል በራሳቸው ቤት ደግሞ በሰላም ገብተናል ብሎ በቤታቸው እስኪመጡልን እና እስክናቸው ድረስ ደግሞ ያው እስከዛ ድረስ ብዙ በብዙ ፕሮግራም እና በብዙ በብዙ ዝግጅት እየተጠበቁ እንደሆነ ከመሄዳቸው የታወቀ ነው በዛው። በአንዳንድ ወዳጆቻቸው እና በአንዳንድ ኦዲየንሶቻቸው በጣም ደስ የሚል ዝግጅት አዘጋጅቶ እየጠበቁባቸው እንደሆነ እየታወቀ ነው እና ከዛም ቀጠል ደግሞ ብዙ ጊዜ ሳይቆዩ ወደ ሰርጋቸው ይካሄዳሉ ማለት ነው እና በጣም ደስ የሚል ሰርግ ከሁለቱም ቤተሰብ ተገናኝቶ ሞቅ ደመቅ በሚለው ሰርግ ደግሞ ያው አብርሽ እና ሩታ የሰርግ ፕሮግራማቸው እንደሚያደርጉ የታወቀ ነው እና ሁሉንም ደግሞ በጉጉት እንጠብቃለን። ዛሬ ደግሞ ያው ሀገር ቤት መሄዳቸው በሰላም መሄዳቸው ደስ ስላለኝ፣ በዱባይ የነበራቸው ቆይታም ደግሞ በጣም ዝንጥ ያለና ደስ የሚል ነበረ። በእርግጥ ዱባይ ለቋቸው አይደለም የወጡት። በቃ ሀገር አይደለም ጊዜያቸው ስላለቀ ነው እንጂ ዱባይ እውነት ለማውራት የምትለቀ ሀገር አይደለችም። ስላችሁ ሁሉ ነገሯ በቃ ፍቅር የሆነች ሀገር ናት። ነው ለማውራት በጣም ሁሉ ነገሩ ደስ ይላል። ብቻ እነሱ እንደውም አይደለም እየደበራቸው ነው የሄዱት። መቼም ግድ ነው በቃ እንጂ ዱባይ ጠግቦ አልጠገባትም። ዱባይን ጠግቧት ወይም ደግሞ እኛ እኛ ክድም አሳንሰነባቸው ምናምን ደብሯቸው አይደለም እንዳይመስላችሁ ማለት ነው። እና እንግዲህ ከሰርጋቸው በኋላ ምናምን ግን የሆነ ጊዜ ተመልሶ እንደሚመጡም ቃል ገብቶናል። እኛም ደግሞ ችግር የለም እስካለን አለን ነው እስካለን እንጠብቃቸዋለን እስ ካለን እንጠብቃቸዋለን። ያው እነሱ ሳይመጡ ወደ ሀገራችን ላፈግዶ ካሄደን ደግሞ በሀገራችን እንገናኛለን ብለን በሙሉ ተስፋ እናደርጋለን ማለት ነው። ያው ከምንም በላይ ደግሞ በሀገር ቤት ከሁለቱም ቤተሰብ ዘንድ እየተዘጋጀ ያለ ትልቁ የሰርግ ፕሮግራማቸውን ለማየት ደግሞ በጉጉት ጠብቁ፣ በጉጉት ጠብቁ ማለት ነው። እንዲሁም ከዚህ ሲሄዱ ራስ እየተዘጋጀ ያለ ዝግጅቱ በቃ ይለያል። ምን ብዬ ልንጋራችሁ፣ በጣም ነው የሚለየ፣ በጣም ነው ደስ የሚለው። ሩቲና አብርሽ ከዚህ በላይ ይገባችኋል። ሩቲ የእንቁ ማለት ነው እና ጸግን ሜሪን በቃ በማሄዳቸው እውነት ሁላቸውም ተደብረዋል። የእውነት በቃ ማልቀስ ነው የቀራቸው ማልቀስ። አሁነ ለማውራት አልፈርዳቸውም። ዱባይ አይደለም እነሱ ለመዝናናት ምናምን እኛ እንኳን እዚው ተር ስራ ላይ ምናምን የምንኖር በቃ የዱባይ ፍቅር ከባድ ነው። ምን ልበላችሁ በቃ አይገልጸውም። ስለዚህ ብቻ አራውቅ ምን እንደምላችሁና የውነት እንዴዴስ እነሱ ኤርፖርት እንትን ስሉ በቃ እኔ መሄዶ ነው መሰለኝና እንደው ዞር ዞር ብዬ ነው ያየሁት አክባር ሁኔታው ምን ማለት ከባድ ነበረ። ከባድ ስለዚህ ዱባይ ፍቅሯ ከባድ ነው። እንዲሁም ሜሪና ስጌ ማልቀስ እውነት ሊለቅሱ ነበሩ ያኔ። በቃ ማሄድ መሄድ አልፈልጉም ሀገር ማሄድ አልፈለጉም ነበረ፣ ግን ጊዜያቸው ስለደረሰ ነው። ከምርኔ እየቀለድኩኝ አይደለም፣ እውነት የሚገርም ነው። በእርግጥ አልፈርዳቸውም፣ አልፈርዳቸውም ምክንያቱም እኔ ራሴ በግሌ በዱባይ በጣም ነው የምወዳት፣ ለምን እንደሆነ አላውቅም። ስለዚህ አልፈረድኳቸው። ግን ያው ይመጣሉ፣ ይመለሳሉ። ያው ከተወሰነ ጊዜ በኋላ ምናምን ተመልሶ እንደሚመጡ እንደሚጎበኙ ያው ተነጋግረዋሉ ያው ቃላቸውን እያከብራሉ ብዬም ተስፋ አደርጋለሁ። ይሳቅ ደግሞ ወደ ኋላ ነው የመጣሁት ከእናንተ አብሬ አልሄድም ብሎ ይሳቅ ቀርቷል። ቀርቶ ደግሞ ሁለት ሰዓት እንኳን ሳይሞላቸው ተዳብሮ በቃ ደበረኝ ምናምን እያለ ነው ማለት ነው። ደበረኝ ብቸኝነት ተሰማኝ ምናምን እና ይሳቅዬ፣ ብቸኝነት እንዳይሰማክ እኛ እኛ እያለን እኛ እኛ እህቶችህ እያለን እንዴት ብቸኝነት ይሰማሃል? እንዲህ ሰው ሞልቶ ሰው በጠፋ ጊዜ አላለም እንዴኛ ኮይ ተደኖ ሰሞልቶ ሰው ምጣፋ እና እንደ ሩታ እና አብርሽ ምናምን ከቤት እንደወጡ ሁሌ ሰዓት ገና አልሞላቸው ማለት ሁሌ ሰዓት ሳይሞላቸው ገና ለገና ብቻኝነት ተሰማኝ ብሎ ብቻው ቤት ውስጥ ማለት ነው። እና እንዴ ዱባይ ውስጥ ብቻኛ ካቱ ነው አትደበርም። አይዞ እና ያው ድክ ነው፣ ሰው ማልመድ ከባድ ነው። የሆነ ሰው ማልመድ ከባድ ነው። አይደለም አንዱ ሰዓት ምናምን እንደም ነገ ይቢሰሃል ማለት ነውና፣ እና አይዞ ከምትሄድ ድረስ እንደሚደብር አቃለሁ ግን እንዳትደበር ነው የሚለው አይሰቅ። በጣም ያኔ ያሳዘኝ ሲያዩ ወይ ብቸኝነት፣ በቃ አሁን ካላስ ቤቱም ብቻዬ ሆኛለሁ ምናምን። ገና ከማሄዳቸው እኮ ቤቱ ጭራ አለኝ ብሎ ያውቃ፣ ቤቱን ራሱ ፈርቶታል ማለት ነውና፣ ና እና ብቸኝነት እንዳይሰማ ይመስላል እንዴ ዱባይ እኮ ሙልትን የለን እንዴ? ለምን ብቸኝነት ይሰማ ህል ዘነፈታ በል ማለት ፈልጋለሁ። እና በሌላ በአዲስ ቪዲዮ እስከሚ መጣ ድረስ ቤተሰቦቼ፣ ላይክ ማድረግ ስብስክራይብ ማድረጋችሁ በቅንነት ደግሞ ሼር አድርጉልኝ እና ይመቻችሁ። እናም አልጠፋም ይመጣለው ማለት ነው ጋይስ።